አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይህ መልእክት ወንዶችን የሚመለከት ስለሆነ ሴቶች እስክሩን ብታደርጉት ይመረጣል። ወይም ደግሞ ወንድሞቻችሁ ምክር የሚያገኙበት ስለሆነ ለወንድሞቻችሁ ሼር ታደርጉት አላችሁ። ሁላችሁም ይህ መልእክት ሼር አድርጉት። ብዙ ጊዜ ስለመገላለጥና መገላለጥ መራቆት ሲነሳ ወንዶች ጆሮ አይሰጡትም። በቃ ይሄ መልእክት ለሴቶች ነው ብለው የሚያልፉበት ሁኔታ አለ። በተጨባጭ ስናየው ግን ይሄ መልእክት ሁለቱንም የሚመለከት ነው። ወንድ ልጅ መገላለጥ ይፈቀድለታል፣ ወንድ ልጅ መራቆት ይፈቀድለታል ማለት አይደለም። ሴቶች ተሸፈኑ፣ ሴቶች አትገላለጡ ሲባል ማለት ነው። አሁን ባለንበት ጊዜ ደግሞ በወንዶቹ ብሷል እንደ እስኪያስብል ድረስ አንዳንዴ ከወገብ በላይ እርቃን መሆን፣ ፎቶዎችን እየተነሱ ቪዲዮችን፣ በተለይ ጂም፣ ስፖርታዊ ቦታዎች ላይ እየተነሱ ቪዲዮዎችን መልቀቅ ኖርማል የሚሆንበት ሁኔታ አለና ይሄ ሊታረም ይገባል። መገላለጥ ወይም ደግሞ መሸፋፈን የሚለውን ሀሳብ ስናነሳ አንድ ሰው አፍረተገላውን መሸፈን አለበት የሚለው ስናነሳ ለሁለቱም ነው። እርግጥ ለሴቶች በጠነከረ መልኩ ካለው ባዮሎጂካል አላህ ካስቀመጠን ተፈጥሮ አንፃር የበለጠ መሸፈን ያለባት ሴት ነች። ነገር ግን ወንድ ልጅም መሸፈን ይኖርበታል። ለዚህም ማሳያ የሚሆንን አደም ዓለይሂ ሰላም እና ሀዋ በጀነት ውስጥ ከዛፋ በቀመሱ ወቅት ማለት ነው፣ አፍረተ ገላቸው ተጋልጧል። የሁለቱም ማለት ነው። በዛም ወቅት ከጀነት ቅጠሎች መደረት ጀመሩ፣ ሁለቱም ማለት ነው። በዚህ መልክ ነው የሚገልጸው ቁርአን። ወጠፊቃ ይክሲፋኒ ዐለይህማ ሚን ወረቅ ልጀና ሳትሆን፣ እሱም ይሄን ድርጊት ፈጽመዋል። ለአንድ ፆታ ብቻ የመጣ አይደለም፣ መሸፈን የምንለው ነገር ማለት ነው። የከፋው ነገር ደግሞ ቢላ አለይኩም መስጂድ ውስጥ እናያለን። መስጂድ ውስጥ ሰው ለዒባዳ ገብቶ አለባበሱ ማስተካከል ሲገባው የከፋው አፍረተገላ ሰዎች፣ ወንዶች ማለት ነው። በሱሪ ማጠርና ከላይ በለበሱት ልብስ ሰበብ በጣም አስከፊ የሆነ መጋለጥ፣ ከባድ የሆነ አፍረ ተገላ ይጋለጣል ማለት ሰው ሊሰግድ ሄዶ የሰው አፍረ ተገላ የሚያይበት ተጨባጭ ውስጥ ነው ያለ፣ ነው ማለት ነው። ከታች የለበሰው ሱሪ አጭር ነው፣ ከላይ የለበሰው ልብስ ደግሞ አጭር ነው። በመሀል ይጋለጣል። ያን ጊዜ መጨናነቅ፣ ሱጁድ በትክክል አለማድረግ አፍረተገላን አለመሸፈን፣ ሰላስ ላይ ትልቁ አፍረተገላ መሸፈን የለበት ቦታ ላይ እንደዚህ አይነት ነገር እንደዚህ አይነት ተግባር ይፈጸማል። በተቃራኒው ደግሞ ሴቶች ልብሳቸውን ዝቅ አድርጎ እግራቸውን ሸፍኑ በሚባልበት ወቅት ደግሞ ተቃራኒ ይመስል ልብሳችሁን የጎተቱ ይሄዳሉ፣ ከላይ ይጋለጣሉ። መሸፈን ያለበት ቦታ ዋናው ቦታ ይጋለጣል። እንዲሁም ደግሞ መሰብሰብና ማጠር ያለበት ተጎትቶ ይሄዳል። ማለት ሴቶች ደግሞ በተቃራኒ ማለት ሴቶች ሰላሳ ሰግዱ ግራቸው መሸፈን አለበት እየተባለ ላይ ያሳጥሩታል። ማለት ነገሮች የተገለባበጡበት ሁኔታ አለ። ይህን ነገር ማስተካከል ይኖርብናል። መሸፋፈን፣ መልበስ አፍረት ገለን መሸፈን ለሁለቱም ፆታ ያለ ጉዳይ ነው፣ የተደነገገ ጉዳይ ነው። በተለይ ደግሞ ሴቶች ትኩረት ሊሰጡት ይገባል። ብዙ ፈተና ብዙ ችግር ሊከሰት ከሚችልባቸው ነገሮች መካከል አንደኛው ስለሆነ ማለት ነው። ችግሩ ደግሞ ዋናው ምክንያት የተደረገበት ነገር ደግሞ ሁለቱም ላይ መከሰቱ አይቀሬ ነው። ሴት ልጅ ልበሺ የተባለችበት ምክንያት ወንድ ልጅ ባለመልበሱ ሰበብ ደግሞ ሴቶች ላይ የሚከሰት ነገር ተጨባጭ ነገር ስለሚኖር ይህን ነገር ልንጠነቀቅ ይገባል። ለብዙ ወንድሞች ራ ጉት ሰላሙ አለይኩም ወረህመቱላሂ በረካቱ